ይቻላል። የሚገራርሙ ሀሳቦችን እናነሳለን። ያው ከፐርሶናሊቲ ዴቨሎፕመንት ጋር ሰፋ ባለመልኩ እናወራለን። ብዙ ቁም ነገሮችን ለመያዝ ወደ እኛ ህይወትም ተግባራዊ ለማድረግ እንጥራለን። እና በባለፈው ፕሮግራማችንም ስለ እኔ ስራ አስገራሚ ባህርያቶችን እንዳየን ከነሱም ባህርያቶችን ወደ እኛ ህይወት አምተን ደግሞ ብዙ ነገሮችን እንዳገኘን ተስፋ አደርጋለሁ እና ለዛሬ ደግሞ አንድ ርዕሰ ጉዳይ ይዤላችሁ መጥቼ በሰፊው እናወራለን ስለዚህ ርዕሰ ጉዳይ። ያ ርዕሰ ጉዳይ ምንድን ነው ስንል፣ ይሄ ሰው በእህል ሚዛን ሲመዘን ይላል። ምንድን ነው? ለምንድን ነው ሰው በእህል ሚዛን የሚመዘነው? ሲመዘንስ ትክክል ይመጣሉ ውጤቱ? መዛኙስ በእርግጥ ትክክል ነው ወይ? ሰውን የሚያክል ክቡር ፍጡር በእንደዚህ አይነት ወይ መመዘኑ ትክክል ነው ወይ ስንል አይደለም። እና ያን ያደርገው ምንድን ነው? አሁን ምድር ላይ የምናየው በጣም የሚገራርም ከሰው ልጅ የማይጠበቅ እንደ ሰብአዊ ፍጡር የማይጠበቅ ብዙ ክፋቶችን እናያለን ምድር ላይ እና እነዛን ነገሮች የሚደረገው ደግሞ ለራስን አለማወቅ ወይም ደግሞ ሰው የሚባለው ትክክለኛ ዴፊኔሽኑን አለማወቅ ነው። እና ሁሉ ነገር የእሱ የሆነው የሰው ልጅ ምድር ላይ ያሉ እያንዳንዱ ነገር ለእሱ የተፈጠረለት የሰው ልጅ ራሱ እርስ በርሱ እንደዚህ ሲጨቃ ተመይ በጣም የሚያሳዝን ነገር ነው። እና እስኪ ያንን ለምንድን ነው ስንል አንድ ራሱን ስለማያቅ ነው የጀመረው ሰው የሚለውን ክቡር ፍጥረት ዴፊኒሽኑን ትክክለኛውን ጉዙን አካል ሳይሆን ይሄኛው ውስጥ ላይ ያለውን ሰባዊ ሰው ምን ፈጣሪ ትክክል ብሎ የፈጠረውን ሰው ያንን አለመረዳት እና ምድር ላይ ስትኖር የሚያስፈልግህ ትልቁና ዋነኛው ነገር ነው ይሄ፣ ራስህን ማወቅና ሰው ሆነ በምንም አይነት ሁኔታ አንተነትን በእህል ሚዛን መመዘን የለብህም ወይም በሌሎች ነገሮች ጀጅ ማድረግ የለብህም። ራስን ከሌሎች ኮምፔር አታድር። ኮምፔር ማድረግ ካለብህም እምነት ላይ ባሉ በቅዱሳት መጽሐፍቶች ይሆንና የአንተነትን ሚዛን በትክክለኛው ስፍራ በትክክለኛው ቦታ ፈልገው የዛኔ ነው በህይወት ያሉትን መንታ ነገሮች ማመጣጠን የምትችለው እና እነዚያ መንታ ነገሮችን አመጣጥ ማመጣጠን ቻልክ ማለት ደግሞ ልምድ እንዳለው ነጋዴ ወይም ደግሞ ረጅም ዓመት በዚህ በንግዱ ዘርፍ እንደሰራ ነጋዴ በብዙ ትርፍ ወደ መልካም ነገሮች ታደላለህ ማለት ነው። ታዲያ እነዚህ መንታ ነገሮች የሰው ልጅ በብዙ ፈተናዎች የሚያስቸግሩ ወይም ደግሞ ቻሌንጅ ውስጥ የሚከቱት እነዚህ መንታ ነገሮች ምንድን ናቸው? እነማንስ ናቸው? ብለን ማየት ሊጠበቅብን ይሆናልና፣ ስንታይ ደግሞ የሰው ልጅ በመጀመሪያ ካጠፋ በኋላ አብሮት የተሰደዱ መንታ ነገሮች አሉ። እነዛ ነገሮች ናቸው እዚ አሁን ፈተና የሆኑብን። ለምሳሌ ሞት ካለም ትንሳኤ እንላለን። ረሃብ ካለም ጥጋብ፣ መራቆት ካለም መልበስ፣ መራራ ካለም ጣፋጭ፣ ብርሃን ካለ ጨለማ ክብር ካለን ውርደት፣ ደስታ ካለን ሀዘን፣ ብዙ ነገሮችን ማምሳት እንችላለን ተመልካቾች እና የሚገርመው ደግሞ እነዚህን ሁሉ ነገሮች ትርጉም የሚሰጣቸው የሰው ልጅ ነው። ለእሱ ነው የተፈጠሩት እና ይህን ስንል ለምሳሌ እንዴት ነው ብለን ስናስብ፣ ውሃ ሲኖር በውስጥ ደግሞ የመጠማት ስሜት አለ። በሰው ልጅ ውስጥ ምግብ ሲፈጠር በሰው ልጅ ውስጥ የመራብ ስሜት አለ። የሚሰማ ድምፅ ሲፈጠር በሰው ውስጥ ደግሞ መስማት አለ። አየርም እንደዛው ሲፈጥር የሚተነፍስ ሳምባ በውስጣችን ስላለ ነው። ታዲያ እነዚህን ዓለም ላይ ያሉትን ነገሮች በሙሉ የሚገዛ የሰው ልጅ ወይም ደግሞ ትርጉም የሚሰጣቸው የሰው ልጅ ለራሱ ያለው ክብር ለምን አነሰ? ለራሱ ያለው ክብር ስንል ሁለት አይነት መንገድ እናየዋለን ይሄ በጣም የሚኮፈሰው ማንነት ያለው ሰዎችን እንደ ሂትለር ሲቃርጉ የሚያየው ሰው አይደለ? አንድ፣ እሱ ተሳስቷል ወይም ደግሞ ለሰው ልጅ ያለውን ክብር ትክክለኛውን ዴፊኔሽን አላገኘውም። ሁለት ደግሞ በጣም ደግሞ ይሄ ሴልፍ ኮንፊደንስ የሚባለውን ነገር ማግኘት ያልቻሉት የበታችነት ስሜት የሚሰማቸው ሰዎችን ደግሞ አሉ። እነሱም ማግኘት አልቻሉ ትክክለኛውን ትርጉምና፣ መሀል ላይ ያሉ ትክክለኛውን ኢትዮጵያዊ አትንኩኝ የሚለው ኢትዮጵያዊ ሲመጡ በእንግድነ በፍቅር የሚቀበለውን ኢትዮጵያዊነት የምናመጣበትን ወይ ነው የምንፈልገው። እና ያንን ማድረግ መገንዘብ ማለት ለምን አቃተው የሰው ልጅ ስንል፣ አንድ ሚዛኑ ተበላሽቷል ማለት ነው። ሁለተኛ ደግሞ መዛኙ ራሱ ስህተት ነው የሚሄድበት መንገድ ማለት ነው። ሶ ይህንን ነገር እንደዚህ ስህተት ከሆነ እንዴት ነው መመለስ የሚቻለው ወይም ደግሞ ወደ ትክክለኛው ማንነታችን እንዴት ነው መመለስ የምንችለው ስንል መጀመሪያው ነገር ለራሳችን ጊዜ መስጠት ነው። እቺ ኳራንቲን ፕሪንሲፕል ማለት ነው። እና ኳራንቲንን በሁለት አይነት መንገድ እናየዋለን። አንድ የአካል ይሄ በአካል ከዚህ ከጫጫታ ስፍራ ሊሆን ይችላል፣ ራስን ከሚረብሽ ቦታዎች ሊሆን ይችላል። በአካል ረቀህ ለራስ ጊዜ ሰጠ ራስን መገንገም ነው። ሁለተኛው ደግሞ የህሊና በህሊና ባልህበት ቦታ ለሆነ በተመስጦ አበ ብዙ ቦታዎችን አሰላስለ ራስን ገምግመ ራስን ፈትሸ መመለስ ማለት ነው እና ሁለት አይነት መንገድ ያለውን እያ አሁን እዚህ ጋር ራሳችሁን ስታዩ ብዙ ስህተቶችን ታገኙ ትችላላችሁ። እነዛን ስህተቶች የማውጣት አይነት ሞራል ይኖራል። እነዛን ካደረጋችሁ በኋላ ታዲያ ይሄ ለራሳችሁ ጊዜ ሰጣችሁ ስታዩ ራሳችሁን አንድ ነገር ማስተዋል አለባችሁ ምንድን ብዙዎቻችን መልካም ነገሮች እንፈልጋለን። የሆነ መልአክ የሆነ ጓደኛ ስትፈልግ ማረፊያውን ገነትን አንተ ውስጥ ልትፈጥርለት ይገባል። በጣም ወሳኝ ነገር ና ምክንያቱም ምንድን ነው ስንል ደግሞ ይህ መልአክ አንተ ሲኦል ውስጥ ሲኦል ሆኖ እዛ ውስጥ ሊቀመጥ ስለማይችል ማለት ነው። ብዙዎቻችን መልካም ነገሮች ወደ ቤታችን ማምጣት እንፈልጋለን። እነዛን መልካም ነገሮች ለማስተናገድ የሚሆነው መልካምነት ግን እኛ ጋ የለም። እኛ ቁም ነገረኛ ሳሉ ቁም ነገረኛ ህይወታጋር ህይወት አጋር እንፈልጋለን። ነገሮች ከኛ መጀመር እንዳለባችን እንዘነጋለን እንዳለባቸው ማለት ነገሮች መልካም ነገሮች በተለይ ከኛ መጀመር እንዳለባቸው እንዘነጋለን እና ለሌሎችም ለአንተም ሰላም ስትል ነው። መልካም ነገሮችን ከራስ መጀመርን አካንስ አትርሳ። ከራስ ጀምርክ መልካም ነገር ጀምረ ስትሄድ ደግሞ ብዙ ጊዜ ቻሌንጅ አለ። ብዙ ፈተናዎች ይገጥማል። እነዛን ቻሌንጆች ለማለት ደግሞ ጽናት የሚባለ ነገር መርሳት የለብህም። ለምትፈልገና ልታሳካው ላሰብከው ነገር ሳታወላውልና ነገሮችን ጣልቃ ሳታስገባ ባሰብከው መንገድ ሄድ። ራስን ለመመርባ በምትሄድበት መንገድ ደግሞ የሚያጋጠመውን እንቅፋቶች እያስተካከልካቸው ሄድ። የዛኔ ከራስ ትታረቃለህ። የመጀመሪያው ነገር መሆን ያለበት ከራስ መታረቅ ለሆነ ማለት ነው። ከራስ ታረቅ ማለት ደግሞ ሁልጊዜ ለራስ እውነት ትሆናለህ። ለራስ እውነትህን ከማለት ደግሞ ለሌሎች እውነት ትሆናለህ። ለራስ ራስን የምትዋሽ ከሆነ በምንም አይነት መንገድ ለሌሎች እውነት ልትሆን አትችልምና ስለዚህ ስህተቶችንም ለይዛኔ ትክለት ጥላችኋለህ ማለት ነው። ይህን ካደረግ ሶስተኛ ልታደርገው የሚገባው ነገር ምንድነው ስንል አለም ላይ ካሉ ያንዳንዱ ነገር ጋር ጤናማ ግንኙነት ሊኖር ይገባል። ጤናማ ስንል ታዲያ ምንድን ነው ስንል ይሄ ከመስገብገብ ከተንኮል፣ ከመቀኝነት፣ ከአጉል ፍልስፍና፣ አጉል ፍልስፍና ስንል አምላክ የለም ከሚያስብል ፍልስፍና የሰው ልጅን ክቡን ከሚወርድ ፍልስፍና መራቅ ማለት ነው። እና እዚሁ ላይ ጤናማ ግንኙነት ስትፈልግ ደግሞ እነት መምረጥ አለ ወደ ውስጥ የምታስገባውን ነገር ያ ማለት ምንድን ነው? አንድ የምትሰማውን ነገር የምታየውን ነገር የምታነበውን በአጠቃላይ ወደ ውስጥ የምታስገባውን እያንዳንዱን ነገር መምረጥ መቻል አለብህ። ካለዛ ውስጥ ጥሩ ነገር ማብቀል አይችልም ማለት ነው። አስተውል እስኪ መሬት ያልዘሩባትን አታበቅልም። እንደዚሁ ሁሉ አእምሯችንም ያልሰጠኑን አይሰጠንም። ወይም ደግሞ የሰጠኑን ነው መልሶ የሚሰጠን። መጥፎን በበ መጥፎ ሰምተህ መጥፎ አይተ በምንም ይሳ አእምሮ ጥሩ እንዲያስ መጠበቅ የለብም። ስለዚህ ለአእምሮ ተጨነቅለት መልካም ዘርንም ዝራበት የዛን ያፈራው መልካም ፍሬ ያገኘው እውነተኛ ሰላም ለአንተ ብቻ ሳይሆን ለሌሎችም ይተርፋል። ከትንሽዬ ችግኝ ተነስተ ለብዙዎች መጠለያ አዛፍ ትሆናለ። ተመልካቾቼ እነዚህ ነገሮች በጥሞናና በማስተዋል እስኪ ይዋችሁ ለራሳችሁ አሁን ጊዜ ይሰጣል። ወደ ህይወታችሁ አምጧቸው፣ ፕራክቲስ አድርጓቸው። ቀስ በቀስ የሚመጡ ነገሮች ናቸው። ሌላው እንድታስቡልኝ የምፈልገው ዋነኛው ፖይንት የሰው ልጅ ወይም አንተ ወይም አንቺ እዚህ ምድር ላይ ስትሆን ደስታህን በምንም አይነት መንገድ ከራስ ውጭ አትፈልግ። ውስጥህን በአንተነትህ በእውነተኛ ሰላም ሙላው። በባዕድ ምድር ላይ በሀብትና በዝና በታላቅ ይዞታና በንብረት በውበትና በተቃራኒ ጾታ ደስታህን አስመዝኑ። ደስታ በእነዚህ ላይ ከተመሰረተ እመነኝ የሆነ የመሬት መንቀጥቀጥ ያለበት ሊሆን ይችላል። የሆነ ቮልካኒክ ኢራፕሽን ያለበት ቦታ ሊሆን ይችላል። ወይም ደግሞ ሱናሚ የሚያፈርሰው መሬት ላይ ጂ ፕላስ አንድረድ በብዙ ኢንቨስትመንት ጂ ፕላስ አንድረድ እንደገነባ ቁጠሮ የሚፈራርስ ማንነት እንደገነባ ቁጠሮ ማለት ነውና፣ ደስታ የልብህ ንጽሕና ይሁን ከማንም ምንም ሳጠብቅ፣ ማንም ምንም ሳይጫነህ፣ ሁልጊዜ በውስጥ ሰላም ደስተኛ ሆን። እምነትህ እጅግ ታላቅ እንዲሆንልህ ጸልይ። ካልሆነ ግን ምድር ላይ ያለ እያንዳንዱ ነገር ጥያቄ ይሆንባል። ስለ እምነት በሰፊው በቀጣይ እንትኑ እናወራለን። እና እምነት ፈጣሪ ማምለክ እንዳትረሳ፣ አምላክን በእያንዳንዱ እርምጃ አስቀድሞ፣ እንዲሰጥ ስጥ። ሰው በሁለቱም እጁ ይዞ በዚህ በዚህም ጭብጥ አድርገህ ይዘህ ሌላ ስጠኝ ብለህ አትለም። አንዱን ዘርጋ አድርገ ስስጥ በብዙ ጥፍ ደግሞ ወደ አንተ ይጨመርላል። ስጡ ይሰጣችኋል ስለተባለም ማለት ነው። ተስፋ ለመቁረጥም ደግሞ ይለበ ምንድን ነው ይሄ? እንቁላል ቀስ በቀስ በእግሯ ትሄዳለች አይነት ፕሪንስፕል ነው። እና ተመልካቾች ለዛሬ እንግዲህ ሰው ራሳችንን በደንብ አይተን ወደ እውነተኛው ማንነታችን እቺ የሰላሟ ምድር የኢትዮጵያ የሚባለው ማህበረሰብ የፍቅር የአንድነት፣ የመቻቻል ማህበረሰብ ከራሳችን አስተሳሰብ ነው ዴቨሎፕ። የሀሳብ ልዕልናን ውስጣችን ማግዘት መቻል አለብን። እና ያቺን ኢትዮጵያ ለመመለስ እያንዳንዳችን ከራሳችን መጀመር አለብን ብዬ ስላመንኩና፣ ተመልካቾች፣ ለዛሬ እዚህ ላይ ይበቃኛል። ብዙ አላወራ። በቀጣይ ሰፋ ባለ መንገድ ደግሞ እመለሳለሁ። ስለአዳመጣችሁ፣ ስለተከታተላችሁ ሰብስክራይብ፣ ላይክ ኤንድ ሼር ስለምታደረጉ አመሰግናለሁ አስቀድሜ ያው የተባሉ በተለይ ከወቅታዊ ነገር ጋር ኮቪድ ናይንቲን ካለው ነገር ጋር ያለውን መታዘዝ የሚባሉን ነገር እንዳትረሱልኝ። አንተ፣ አንቺ ሁላችንም ራሳችንን እንላለሁ። መልካም ቀን ተመኞላችሁ ጊዜ ድስጥ